እባክሽ አታርቅሽ፣ እባክሽ ተረጋጊ። የምናውቀው ፍቅረኛ ነው፣ በእግዚአብሔር ተረጋግዬ። ለምንድን ነው የምትረጋገው? እንደ ውሻ ቆሽ አለ። ምን አልበላሽም። እን እንዳልበላ እንደዚህ አክት የምታሳየው፣ ክፍት አፈን። የእኔ ደግሞ ጭራሽ ካንተ የምፈልገው አፈን፣ ሞልተህ እንዴት ላለ ምን ሳታደርግ እንደነበር እኮ ታውቀዋለህ። በላሹን አታውቂም ወይ አንቺ? አንተ ነህ የበላኸው። ቢገባ ጋጦ ወጥነት ነው፣ አትቆይ ለመናገር ሌላ ሰው እያፈቀርክ የራስን የምትለውን ሰው እያፈቀርክ እንትን ምትል ከሆነ ከባድ ነው። ሌላ ሰው እምትይዝ ከሆነ በጣም ያ ከእሷ ጋር በስህተትን የተዋወቁት ብዬ አለሁ። አንተ ራስህ ስህተት አለህ እንዴ። አዳምጪኝ። ምንድን ነው አዳምጥ እንዴ? እኔ እኮ ዝም አንቺ ስታወሪ እኮ እኔ ዝም ነው እያልኩ ያለሁት። ግን እኔ ብቻዬን እስከሆንኩ ድረስ ብቻዬን አልሆንም ብዬ ነው፣ ተስዋጋ እንትን ያልኩት። እና ደግሞ ስልክ ብቻዬን ነው የማድረው ያው ቅዝቅዝ ያለ ቤት ውስጥ በማድረው፣ አንዳንዴ አካል ለወንድነት ይገባኛል። አይዞ ተረጋጋ። ጭራሽ አንተ ራሳል ነገር ያስጀመርኩ ነው በቃ ነገር ያስጀመርክ። እኔ ምንም በማያገባ ነገር ቢሆንስ? እንዴ ተረጋግታ አትቀመጥም እንዴ? ኦልሞስት መኝታ ቤት ገብተው ሴክሹዋል ነገር ፈጽሞ ይወጣሉ። ቤት ውስጥ የምትመላለስ አይነት ሴት እንደሆነች ነው ያወቅኩት። በጣም አሳፋሪ ነገር ነው። ተረጋጊ ና ዝናብም ስለሆነ ነው ይበናል። ዝናብም ስለሆነ እንዲህ ተረጋግተሽ ነው በቃ እና በና ይገባኛል። እኔ ፊሊንጉ ከባድ። እንዴት ነህ ወንድሜ? አለ እግዚአብሔር ይመስገን። ኦልሞስት ወደ ቤት ተመልሼ እመጥቻለሁ። የዛኔ ውጪ ላይ ያወራ ነው ነገር አለ። ከወይናው ጋርም የተነጋገርነው ነገር አለ። ያው እንደምናውቀው እለታችን ነው እና ኦልሞስት ቤት የሰራውንም ቤት ራሱ ማየት አልቻልኩም ነበር። የዛኔ በጣም ቸኩል ያለ ነበር እና ው ሚዲያ ላይም ስለምሰራ ብዙ ቦታዎች ስለምንቀሳቀስ ነው። እና በጣም የሚያምር እንዴት ልበል፣ በቃ ከወንደላጤ ሚስት ከውጭ ሰፖርት ብታደረግህም በቃ አስበ አላማ አርገ የሰራው ነገር በጣም ደስ የሚል አይነት ቤት ነው። ና ኦልሞስት አሁን መምጫም እንደደረሰ አቃለው እና በዚህ ልክ ተዘጋጅተ በዚህ ልክ ቤት ሰርተ በዚህ ልክ አሳምረ እሷን ማግኘት ማለት እኔ እንጃ፣ እሷ ምን አይነት መንፈሳዊ ደስታ መንፈሳዊ ስሜት መንፈሳዊ ልቅና እንደሚሰማት አላቅም፣ ግን እኔ እንጃ፣ በጣም እድለኛ ባል ነው ያላት ብዬ አሰብኩኝ። ልክ ነው። አይ እኔ አሁን እንዳልከኝ ነገር በቃ ብዙ ነገር እሷ ብሩንም እንትን ብትልልኝ ብዙ ነገር መሰወት አድርግ ያለው እዚህ ቤት ላይ ማለት ነው። እና አንዳንዴ ደግሞ ስልክ ትዳር ላይ ሆንክም ታማኝ ሰው መሆን አለበት የግድ አንተ ዳማኝ ሰው ኮንክ ድረስ የምታረጋጩ ነገሮችን ለዛ ሰው መስዋዕነት መግማር ነው። ለምትወደው ሰው ማለት ነው። አዎ ያው ወይኒ በጣም ብዙ ነገር ይናት ስልክ በጣም ብዙ ነገሮች አርጋልኛለች። ያው አሁን ባሉበት ሰዓት ላይ በጣም ብዙ ነገሮች ነው እንትን ልጅ መውለድ በጣም ነው የምፈልገው። ኦኬ አሁን ብቸኝነትም በጣም ነው የሚሰማኝ። ብቸኝነት ደግሞ ታውቃለህ ለወንድ ልጅ በጣም ከባድ ነው። እሷም ደግሞ ለእኔ ብዙ ነገር እዛ የሰው ፊት አይታ ነው እንትን የምትለው ብሩ ነው የምትልክልኝ። ና ያው አንዳንዴ ያለው ነገር ብቸኝነትም እንደዛው እስካለ ድረስ፣ ለእሷ ግን ብዙ ነገሮች ነው ማስብላት። ስልክ ብቸኛ ነች። እዛ የሰው ፊት ነው የሚገርፋት እና ያው በስራ ላይ እስካለ ድረስ እሷም ለእኔ ብዙ ነገር ብትሆንም ይህን ቤት ለመስራት ደግሞ ብዙ ነገሮችን መስዋዕትነት ያርግ ያለው እና ያው ባለውበት ታይም ላይ አሁን ላይ በቃ ምን ልበልክ በጣም ነው በጣም ወዳታለሁም እፈቅራታለሁም። ያው እስካለሁ ድረስ እስከ መት መጣ ድረስ ደግሞ ቸኩያለሁ፣ ታውቃለህ። ስልክ ብቸኝነትም ብዙ ዓመት አምስት ዓመት ሙሉ ብቻዬን ነኝ ያለሁት። ያው ብቸኝነትም እንትን ቢለኝም እስከ ያው እንትን ላለሁ እጠብቃታለሁ ብዬ እንትን ላለሁ ይገባኛል ጀስት ኦልሞስት ው ይህም ፕሮግራም ላይ የምተከታተሉ የሚዲያ አካላቶችም እ የሚያስቀና ደስ የሚል ትምህርት ሊሆነን የሚችል አይነት የፍቅር አይነት ቤተሰብ ነው እያዩ ያሉት እና በጣም የሚል ላይ ቤተሰብ ነው። እውነት ለመናገር ግን ከይቅርታ ጋር ትንሽ ወደ ኋላ መለስ ስላደርገህና ከወይኗ ጋር ስትገናኙ ያለውን ክስተት፣ ውጭ የሄደችበትን ክስተት፣ ምና ያለውን ነገር እስቲ ጠቅለል አድርገህ ብታጫውተኝ። ያው ከእሷ ጋር የተገናኘንበት በስራ ቦታ ነው። ስልክ እኔም የዚህ አዲስ አበባ ልጅ ነኝ እና እዚሁ እንትን እየተወለድኩ ልጅ ስለሆንኩ ያው መስተንግዶ ምናምን ነው የምንሰራው። ባይዘዊ እና እሷም እንደዛው ነው የምሰራው እና ያው በምንሰራበት ሰዓት ላይ ያው መስተንግዶ ላይ ስትሆን፣ አንድ ስራ ቦታ ስትሆን መግባባት የሚባል ነገር አለ። ያው በዛ በምንግባባት ጊዜ ተዋወቀን። ያው ስራም ቦታም ስለሆነ አንድ ላይ ስለምንሰራም እርስ በርስ ሼር የምትደርገው ነገር አለ እየተዋወቀን እየተነጋገረን እያለ እና ፍላጎቷን በደም ነገረችኝ። ታውቃለህ እሷም ወደ ውጭ እንደምትወጣ ና መስራት እንደምትፈልግ እና መለወጥ እንደምትፈልግ ስትነግረኝ፣ ያን ጊዜ ኦልሞስት በቃ ስልክ ለጓደኝነት ብቻ ነበረ። እኔም እንደዚሁ ኖርማል ጓደኛ ያለ አደለ። ለዛ ነበር የተቀራረበ ነውና፣ ያው ቃስ በቃስ እየሄደ እየሄደ ሲል ወደ ፍቅር ተቀየረ። ስልክ ፍቅራችንም ሆኖ ብዙ ሰው የሚልናል ፍቅራችን ያስቀናል። ስራም እየሰራንም በቃ ስልክ እኔም ያለኝን ነገር በሙሉ እንትን እያልኩ ነው። ወደ ውጭ እንድትወጣ ያርኳት ስልክ። በጣም እሷም ትለፋለች እኔም ለፍቻለሁ። ወደ ውጭ ሄደች ኦልሞስት አሁን አምስት አመት ሞልቷታል። አሳብ ያላት ው ስልክ እኔና እሷ በፍቅር እስከወጅን ድረስ ስምንት አመት ሞልቶናል። ስምንት አመት በሞላን ጊዜም ው ሳትወጣ በፊት ብዙ ነገሮችን በጣም አስጠሊ ጊዜያትንም ደስ ሚሉትን ጊዜያትንም አሳልፈናል። ያው ትለያለች። ልጅቷ በጣም ልዩ ልጅ ሴት ናት። ያው እድሜና ጤና ይስጥልኝ ብዬ ነው እንትን ብለው ታውቃለህ። ለእኔ ብዙ ነገር ስላደረገችልኝ ማለት ነው። ይገባኛል ጀስት አሁንም ልመጣም ስለሆነ በዚህ ልክ እንዳሰበችው ቤቷ አልቆላት አንተም በሙሉ ጤንነት ላይ ሆነ ማግኘቷ ራሱ አንድ ነገር ነው ብዬ አስባለሁ። ቢኮስ ከውጭ የሚመጣ ሰው ከገንዘብ ከሀፍት ይልቅ የሆነ የሰው ማንነት ጤንነትን ነው ፈልጎ የሚመጣው ብዬ ስለማስብ ነው። ይምልና ከወይናው ጋር የተገናኘችበት መንገድ ምናምን እንዳለሆኑ ይሄ እንዴት ነው? ትዳር ምናምን የሚባለው ነገር ከመፈጠሩ በፊት ሰርግ፣ ቤተሰብ፣ ትውውቅ ምናምን ኦልሞስት ቤተሰቦቿ በህይወት ምናምን ያሉ አይመስለኝም። ከእሷ ጋር የማውራት እድል አግኝቻለሁ፣ ግን ያንተ ቤተሰቦች እዚሁ አዲስ አበባ እንደሚኖሩም ነግራኛለች። እና ከቤተሰብ ጋር ያለ ቅርበት ያለህ ነገር፣ የእሷስ ቤተሰብ ምናምን የሚለውን ነገር ብታጫውተኝ። ያው የእኔ ቤተሰቦች እሷ እንደነገረችም አሉ። ከእኔ ቤተሰቦች ጋር ያው ያውቃሉ ይሄን ነገር እንትን እንደምል ግን አሁን እኔ እና እሷ ባለንበት ጉዳይ ላይ ፋሚሊ እንዳለ የኔ እንትን እያሉ አይደለም። ስልክ ከኔጋ ብዙም ቅርርብ የለንም ከፋሚሊዎች ጋር እና የእሷ ፋሚሊ እንደነገረች ነው ው በህይወት የሉም። እሷም በቃ አኑራሉ ብሎ የምትለው ከኔጋና ከኔጋ ብቻ ነው። ያው ትዳር በሚለው ነገር ከቤተሰቦች ጋር ማስታወቅ ፈልጋለሁ። ስልክ ይህም ነገር ባይፈልጉም እነሱም በጣም ስልክ እሷም መታ ከቤተሰቦቼ ጋር ባስተዋውቃት ደስ ይለኛል እና ትዳራችንን ደግሞ አንድ ቤት ውስጥ ይሄ በሰራው ቤት ውስጥ አንድ ላይ እንድንኖር ፈልጋለሁ። እና ደግሞ ስልክ ውጭ አሁን አንዳንድ ወንዶች አሉ ውጭ ሄዶ ብር በልተው ምናምን የሰው ህይወት የሴቶችን ህይወት የሚያሰቃዩ ና በጣም ነው የሚያስጠላው። እንደዛ ነገር ደግሞ በጣም ይደብራል። በዛ ላይም እኔ አሁን ያንን እያየው ደግሞ እሷ ላይ ማድረግ ስለማልፈልግ ያለውን ነገር ሁሉም የምትልከውን ምብር እንዳለ በቦታ ቦታ እያስቀመጥኩላት ስልክ ስትመጣ ደስ እንዲላት ጀስት በቃ ምን ልበልክ፣ በጣም ደስተኛ እንድትሆን የምፈልገው እኔም እና ያለውን ነገር በሙሉ ነው እየሰራውላት ያለውት ው ታማኝነት ለራስ ነው። ታውቃለህ አንዳንዴ ታማኝ ስትሆን ጥሩ ነገር ይመጣልና እሷንም ደስተኛ እንድትሆን እፈልጋለሁ። ይገባኛል። ያለበት የወሰንከው ውሳኔ በጣም ደስ ይላል። ግን ኦልሞስት አሁን አንተ ያለበት አቋም ለእኔም፣ ከካሜራ ጀርቡ ላሉ ሰዎችም ለኦዲዬንሴ አስፈላጊ የሆነ ጥያቄ ላንሳብህ ከይቅርታ ጋርና ይሄ እንዴት ነው? ኦልሞስት ፍቅር ሲባል እንኳን እንደዚህ ተራርቆ አዲስ አበባ የሚገኖርክ ጠዋት ተለያይቶ ስራ ውሎ ማታ ለመገናኘት ያለው ፍራቻ፣ የፍቅር እንክብካቤ፣ የምትወደውን ሰው መናፈቅ ምናና ለመነፋፈቅ የሚባል ነገር አለና ፍቅር ደግሞ ርቆ ይከብዳል ብዬ ስላሰብኩ ነው እና እንዴት ነው አሁን አንተ ከወይኗ ጋር ያለህን የፍቅር ግንኙነት እንደዚህ ርቀህ እያስኬትክ ያለው እናም ደግሞ አያይዘህ እንድመልስል የሚፈልገው ጥያቄ ምንድን ነው ብዙ ሰዎች ሚዲያ ላይም በማህበረሰባችን የምንሰሙ ነገር አለ ፍቅረኛ ውጪ ኑሯቸው እዚህም ፍቅረኛ ኑሯቸው ቺት ማድረግ የተለያዩ ነገር አለ እና ለነዚ ሰዎች ምን ትመክራለህ አሁን አንተ ያለበት አቋም የሆነ የወሰንክበት ታማኝነት ላይ ስላለ በአንተ ተነስተው ወጣቶች ሊማሩ ስለሚችሉ ነው የማነሳለህ። ለጥያቄህ፣ አሪፍ ጥያቄ የጠየኪ። ምክንያቱም የሩቅ ፍቅር ከባድ ነው ታውቃለህ። ራቅ ያለ ፍቅር እንትን መናፈቅ የሚባል ነገር አለ። በዛም ደግሞ ታማኝነት የመጉደል እኔ አሁን በእሷ ላይ ምንም እንትን የለኝም ጥርጣሬ የለኝም። ምክንያቱም ስራና ስራ ብቻ ነው ትጠርጥር ራሱ በቃ እሷ ብትጠረጥር ራሱ እኔ እርግጠኝነት አምናታለሁ። ምክንያቱም እኔ እዚህ አንድ አገሪ ውስጥ ነው ያለሁት፣ ስራ ነው እየሰራው ያለሁት። ጠዋት ወጥቼ ማታ ነው የምመጣው፣ ስራ ነው የምሰራው። እና ስልክ በታማኝነት ጉዳይ ላይ ፍቅር ከልብ ከውስጥ ከሆነ እኮ ሌላ ሰው ለማፍቀር እንኳንስ እንትን የምትል አይመስለኝም። ስልክ የራስ ልብ ከራሱ ይወስነዋል። አንድ ሰው በጣም ከልብ የምትወዶት ከሆነ የምታፈቅሮ ከሆነ የራስ በጣም በቃ ለህይወቴ የሆነኛል የምትሎ ሰው ከሆነ ለምን ሌላ ሰው ለመያዝ ትሞክራለህ? ይሄ ስልክ ይሄ ጋጦ ወጥነት ነው። አቁል ለመናገር ሌላ ሰው እያፈቀርክ የራስን የምትለውን ሰው እያፈቀርክ እንት ምትል ከሆነ ከባድ ነው። ሌላ ሰው መቲስ ከሆነ በጣም ያስጠላልና፣ እኔ በጣም ስልክ ባለሁበት ቤት ውስጥ በቃ ስልክ ብቻ ነው ማድረው። ቅዝቅዝ ያለ ቤት ውስጥ ነው ማድረው። አንዳንዴ የሚያወታቃለ ወንድነት ይገባኛል አይዞ አታልቅስ አይዞ ጀስት ያው ከባድ ነገር ነው ወንድነት የሚባል ነገር አለ ፍቅር የሚባል ነገር አለ አምስት አመት ነው ያልከኝና ና ልጅ ሊያምር ይችላል ስሜት ሊኖር ይችላል ይገባኛል ግን አታልቅስ ጀስት እንዳንተ አይነት ይሄ ህይወቱ መማሪያ ህይወቱ ደስተኛ የሆነ ወጣት ለፍቅረኛው የሚታመን ገብቷል ሀሳቤ። ኦልሞስት ብዙ ሰዎች ነው ከአንተ ላይፍ ከአንተ ህይወት ከአንተ ወጣትነት ብዙ ትምህርት የሚወስዱት ብዬ አስባለሁና ለአንተ ለቅሶ ሳይሆን ደስታ፣ ሀዘን ሳይሆን ሳቅ፣ ይህ መበሳጨት ሳይሆን መደሰት ነው ያለብህ ብዬ አስባለሁና መጀመሪያም እንደነገርኩ ውጪም ባለፈው እንዳወራ ነው ኦልሞስት ሰርፕራይዝ አለኝ ስለ በጣም ነው በቃ ኢሞሽናል ያደረከኝ ያስደሰትከኝ ያዝናናኝ። እውነት ለመናገር ብዙ ሰዎች ከውጭ የሚላክላቸውን ገንዘብ ማጥፋት፣ ማበላሸት፣ ፍቅረኛቸው ላይ መጮት ነው የሚያውቁት። አንተ ግን ታምነ ይሄን ቤት ሰርተ ለፍቅረኛ ታም ኢቨን ነው አምስት አመት እንኳን ከሌላ ሰው ጋር እንዳላደርክ ወንድነት ቢፈታተንም ራስን ኮንትሮል እንዳለክ አሁንም ፍቅረኛ እየጠበክ እንደሆነ ነው የነገርከኝ ና እውነት ለመናገር ተመልካቾቻችን፣ እንደዚህ አይነት ወጣት እንደዚህ አይነት ኩሩ ሰው ማግኘት አይቻልም። አገራችን ላይ አሉ ከሚባሉ ብርቅ እንደዋሊያ ከምናያቸው ወጣቶች ናቸውና በጣም ለአንተ ደስ የሚያሰኝ የሚያስመሰግን። እኔ ለዚህ ስራ አሁን ማመጣል ሰርፕራይዝ በቂ ነው ብዬ አላሰብም እውነት ለመናገር ግን ተዘጋጅቼ ደግሞ ነገ በሰፊው ጥሩ አይነት ሰርፕራይዝ ል ልንደመጣቃ አልገባለሁ ትንሽ የለው የሚባል የለ ችግር የለውም። ይገባኛል ኦልሞስት አሁን ሰርፕራይዝን ይዤ ልመጣለሁ። ሰርፕራይዝን ይዤ ልስከምመጣ እዚህ ብጠብቀኝ ደስ ይለኛልሽ። ችግር የለም። እንግዲህ ተመልካቾቻችን ሰርፕራይዙን ይዤ ለትመጣለሁ። ጥሩ ወጣት፣ ኩሮ ወጣት፣ ለእኛ መማሪ የሆነ ወጣት ነው። ና ሰርፕራይዙን አብረ ምና ይሆናል ኢቨን ነው አልተዘጋጀውም። እውነት ለመናገር ለዚህ ልጅ ሰርፕራይዝ ለማምጣት በቂ አይደለም ብዬ አስባለሁ። ግን ሰርፕራይዙ አስተማሪ ይሆናል ብዬ አስባለሁ። እስከ ፕሮግራማችን ፍጻሜ እስከ ሰርፕራይዙ ድረስ አብራች እንድቆይ እየጋበዝኩኝ ጀስት እንዳልኩሽ ነው። እቤት ነው የሚገኘው እና ሪላክስ አርጊ ተረጋጊ። ስአንቋለው ግን በቃ ማውራት ያለብንን ነገር እቤት አንድ ላይ እናወራለን እና በቃ ለማውራት ሞክሪ ብቻ። ራሽ ነው ሪላክስ አርጊ ጊዜ እሺ ተረጋጋንተ ነዚ ሰርፕራይዝ ብለ ብላ መጣው ምንድን? አይ፣ እንዴት መጣሽ? እንዴት መጣሽ? አሁን እኮ እንዴት መጣሽ እያልኩሽ ነው ያለሁት። ሌላ አይደለም እሱማ አይደለም ግን፣ ሰርፕራይዝ ብለህ እሱ ጋር እንዴት ተዋወቃችሁ? በምን ተዋወቃችሁ ነው እሱ እንዴት ሆናችሁ አንቺ መጣችሁ እ ያንቺ ንገረኝ ወይ አንተ ንገረኝ። ምንድነው ይሄ ማለት? መተዋወቃችን ወይም እኔ እዚህ ቤት መምጣቴ አንተ ለሚፈጥረው ነገር አለ። አሁን እሱን አይደለም እያልኩሽ ያለሁት፣ እንዴት ከሱ ጋር መጣሽ ሰርፕራይዝ፣ ሳንቺ እንዴት ሆንሽ እያልኩ እኮ ነው ያለሁት። አጋጣሚ መምጣት ስለነበረብኝ ጃስት፣ አንተም አትርበት በት ይሄ አስመሳይነትን ተው። የምን አስመሳይነት ነው የምትለው? ትሰማኛለህ አሁን ማውራት ያለብንን ነገር ፍርሲት። አንቺንም እኔ ውጪ አግኝቼሽ አውርቼሻለሁ። ያወራነው ነገር ታውቂዋለሽ። ይሄ ሰው ምንድን ነው ያወራችሁት አሁን? እኮ እኔ በምን ተው አነጋግራችሁት በምን ተው ያውቃችሁ ነው አሁን ሲጀምር። አትርበት በት አትንቀጥቀጥ። መጀመሪያ ተረጋጋ፣ እስኪ ተረጋጋ። የተንቀጠቀጥክ ነው ተረጋጋ። ይኸውልህ እኔን አዳምጠኝ ምንም መንቀጥቀጥም ምንም የለም። ግን ምንድን ነው አሁን፣ አንቺ ምን ልትሰሪ መጣሽ? ይሄ ቤቴ ማለት ነው። ምን ልትሰሪ መጣሽ ትላለህ እንዴ ማለት ነው። ማለት ጀስት ይሄ ሰው ውጪ እንዳወራሁሽ ነው። ወይኗ የምትባል ውጭ ሀገር ሄደች። የአምስት ዓመት ፍቅረኛ እንዳለው ነገር አታርቅሽ፣ እባክሽ ተረጋጊ። የምለው እኮ ፍቅረኛ ነው፣ በእግዚአብሔር ተረጋጊ። ትርሲት፣ ምንድን ነው የምትረጋጋው? ይገባኛል፣ ብዙ አመት ነው ግን በህይወት ሲቀልድ የነበረው ፍቅረኛ። ምንም ፍቅረኛም ነው የሚባል ነገር አይደለም። ተረጋጊ። እሺ፣ ቁጭ ብለን ማውራት ካለብን ቁጭ ብለን ማውራት። ምንም ቁጭ ብዬ የማውራው ነገር የለም። ቅድም በር ላይ የነገርኩሽ እኮ በእንደዚያ አይነት ሁኔታ እንዳትሆኚ ነዋ። ስለዚህ ተረጋጊና ቁጭ ብለሽ። እኔ እኮ በቃ እሱ እሱ ፊት ስታወራው ነው እውነት መሆኑን ነው ያመንኩት። ጭራሽ ዝም ብሎ ይቀመጣል እንዴ? ነው አለው። ተረጋጊ ተረጋጊ። እንዴት ነው የምረጋጋው? ስለ ስነ ስርዓት ደግሞ አንተ አትፈም ሞልተህ ታወራለህ። ተረጋጊ እባክሽ፣ ቁጭ ብለን ማውራት ካለብን ቁጭ ብለን እናወራለን። መጀመሪያ በቃ ጉዳዩን እኔ ቅድም እንደዚህ እንዳትሆኝ ነው በር ላይ ነበር አይደል። በቃ እኔ እኮ አንተ እንደዛ ስትል እውነት ነው ይሆናል ብዬ አልገመትኩም። በቃ ማንም ሰው ሊያወራ ስለሚችል እንደዚህ አይነት እሺ፣ እንረጋጋ። ጉዳዩን ረጋ እናድርገውና ቆይ እሺ፣ አሁን ትርሲት፣ ከዚህ ልጅ ጋር ያለሽ ግንኙነት የት ነው የተዋወቃችሁት? ምን ነሽ? ምንድን ነሽ? እንዴት ስለ ፍቅረኛው አታውቂም? ስለ ባለቤቱ አታውቂም? እንዲህ ምን ነው የሶስት ዓመት ፍቅረኛ ይኮ ነው። በየሱስ ስም አፈን አትበት። ለነገሩ ለአንተ ቀልድ ስለነበር እንዴት ታውቀዋለህ? አሁንም ሶስት ዓመት አልሞላንም ሲጀመር ሶስት ስማኝ፣ ስማኝ አትዋሽ ትላለህ። ከአንተ በላይ ውሸታም ነህ። ሲጀመር ሶስት ዓመት አልሞላንም ምናምን። አንተ ፍቅረኛ፣ ባለቤት፣ ይህም ቤት እሺ። ወይኗ የምትባል ፍቅረኛ ውጭ ያለች ፍቅረኛ እንዳለችው አታቂ እኔ እኔ ሲጀመር እኮ ጭራሽ የምጠራጠረው አይነሳው አልነበረም እኮ በሰማን ያገባት። ቀለበቱን እራሱ የት እንዳደረገው ባላቅም፣ በሰማን ያገባት የሚወዳት የሚያፈቅራት ወይን እሸት የምትባል ፍቅረኛ አለችው። ከዛሬ ሶስት ሳምንት ወይ አራት ሳምንት በኋላ አዲስ አባ ትገባለች። ይህም ቤት እንዲሰራ እና ቤት እንትን እንዲል ሰፖርት የምታደርገው ገንዘብ ምልክለት እሷ ናት። ሲጀመር አንተ አሁን የሰራህ እንዴት ነው? እዚህ ጋር ምን ጥልቅ ያደርጋል? ተረጋጊ። አንተ ራሳል ነገር ያስጀመርኩህ በቃ ነገር ያስጀመርክ እኔ ምንም ምን አገባህ? ነገር ተረጋጊ። ትርሲት ይገባኛል፣ ከባድ ነው። ኦልሞስት ሶስት አመት ቀልድ ላይ ሊሆን ይችላል ግን ተረጋግተሽ መነጋገር ያለብንን ነገር መነጋገር ነው። አስበው ለሴት ልጅ ሶስት ዓመት ማለት ምን ማለት ነው? ምንድን ነው እንትን ምን አራት ዓመትም አምስት ዓመትም ቆይቶ የሚለያዩ አለ። አንተ ሲጀመር አፍህን ዝጋ፣ በአፍ ሙሉነት አታወራ። ሶስት ዓመት አራት ዓመት ምናምን የሚለያዩ ምናምን ብለ እሱን እዛ ፍርድ ቤት ሂደው ወይ ደግሞ ሲጀመር ጥልቅ ምናምን፣ ስማኝ፣ ስማኝ ጥልቅ ምናምን ብለህ ልታወራኝ እኔ፣ ዳይት ማለት ትልቅ የሚዲያ ክሩ ያለኝ ሰው ነኝ በሕግም በሁሉም ቦታ እውቀት ያለኝ ሰው የሰማሪያ ሚስት ሆነ ሌላ የሶስት ዓመት ፍቅረኛ መያዝ ማለት በሕግ ደረጃ በጣም የሚያስቀጣ፣ በማህበረሰብ ደረጃ በጣም የሚያስጸይፍ፣ በሕሊና ደረጃ በጣም የሚያስጨንቅ አይነት የሚኖረውማ ከመጀመሪያውም እንደዚ ያደረግም ነበረ። ስለዚህ እንደ አፈ ሞልተህ እፈር እስቲ እፈር። ያረኮ ጀብድ አይደለም እኮ ፍቅረኛ ላይ ፍቅረኛ ባለቤት ላይ ባለቤት መደረብ ጀብድ አይደለም። ስለዚህ አፍረ ቁጭ በል እንጂ እንደዚህ አመለስልኝ። አምስት ዓመት ሙሉ ብቻዬን ተቀመጥኳል። በቃ ያዝኩ መፍትሄ መሰለኝ። ምን ማለት ነው? መፍትሄ መሰለኝ። የሰማንያ ሚስት እያለ መሰማንያ ሚስት ምን እንደዛትልም ነበር ታዲያ፣ ከመጀመሪያ አትናገርም ነበር? ተረጋጊ ትርሲት፣ ይገባኛል የአንቺ ፊሊንግ። ግን አንተ እንደዚህ በልብ በሙሉነት አታወራ። ፈርሺ እና ተረጋጊ ጀስት ተረጋጊና ማውራት ያለብንን ነገር መነጋገር ያለብንን ነገር ጉዳዩን ብንፈታው ደስ ይለኛል። እኔ እኮ አሁን በአፈ ሙሉነት ሶስት ዓመት ስትይ ለምን አንድ ቀን ተመልካቾቻችን ምን ማለት እንዳለብኝ አላውቅም። ለምንድን ነው ሲጨመር አንተ ቡር የምትለው ምን ሆነ? ያደረከው ነገር እኮ ጥሩ ነገር ቢሆንስ ቢሆንስ ቢሆንስ፣ እንዴ ተረጋግታ አትቀመጥም እንዴ? ተረጋግቶ ስለበቀበቀቡር ብለሽ ሌላ የምትወጩ እንዴ? ተረጋጉሽ ሁለታችሁም፣ ለመረጋጋት ሞክሩ ሞክሩና ትርሲት ይህ ስታገኝ የዛሬ ሶስት ዓመቱ እንደሆነ ነገረሽኛልና ምን አይነት ልጅ ነበረ? እሺ ስለሽ ፍቅረኛ እንደሌለ ያስጠረጠረሽ ነገር፣ ቤቱ ኦልሞስት እንደምትመላለሽ አቃለሁ። ውጭ የሚያወራ ነው ነገር ስላለ ነው የምልሽ። እና ምን አይነት ልጅ ነበረ? ሺ እኔ እንደምታይ ነኝ። ባክ ምን አይነት ልጅ ነኝ? እና ምን አትበል፣ በቃ እንደምታይ ነኝ። እንደዚህ ልክስክስ፣ ስነ ስርዓት ያጂ፣ ስነ ስርዓት ያጂ፣ አንታ ፈሞልተኝ፣ ስነ ስርዓት ያጂ ማለት አችልም አታልቅሽ። በቃ ትርሲት አንቺ ተረጋጊ። እንዴት ነው ያለቅሰው? ይገባኛል። ተረጋጊ፣ እባክሽ ተረጋጊ። እሺ ሲጀመር አንተ እኔ ምን አይነት አይነት ይሄ እኔ ግልብጥ አይነት የሰው ልጅ በዚህ ልኩ ይገለባበጣል ብዬ አስቤ አላቅም። ኦልሞስት ከደቂቃዎች በፊት እንኳን ካንተ አልፎ ሌላ ሰው። አነጋገርን አስተካክልና ተናገር። ስማይ ሲጀመር ከኔጋ በናት እንዳንተ አይነት እኔ ደርቲ አይነት ማይንድ ያለው ሰው ከኔጋ ማውራት አይችልም። ለምን አይነት ደርቲ ምናምን የምትለው? እኔ አሁን በስትክክል ተውራኝ በስትክክል አውራኝ ያረከው ስራ አይደለም። በስትክክል እንዲቁጭ ብሎ ራሱ ለማውራት የማይሆን ስራ ነው እና እፈር በእናትህ። አሁን አትመላለስ። መጀመሪያ ሰው ስመክር ወጣት ከኔ ይማር እያልክ ነበር። አንተ ግን ከዛ ወጣት የባሰ ከዛ ሰው የባሰ ነገር ላይ ነው ያለው። እኔ እንደዚህ አይነት ባህሪ ያለ ሰው የሰው ልጅ በዚህ ልኩ ይገለባበጣል ብዬ አይዶን ነው። እኔ ምን አይነት ማይንድ ሴት እንዳለ አላቅም። ለማንኛውም የወይኗ ብዙ አይነት ገንዘቦች ኦልሞስት እስካሁን ወደ ሁለት ነጥብ ምናምን ሚሊዮን የሚጠጉ ገንዘቦች ሜክ እንዳረገች አውቃለሁ። እነዛ ገንዘቦች የት ነው ያሉት? ቤቱ የወይን እሸት ወይ ደግሞ የወይኗ በተላከው ገንዘብ የተሰራ ቤትም እንዳልሆነ አውቃለሁ። በምንድን ነው ሌላ ነው አሁን ስማኝ። የተለያዩ መረጃዎች እጄ እያለ የዚህ ቤት የቤት ካርታ በአንተ ስም ሳይሆን በወይዘሮ አስካለች ስም እንዳላውቃለው፣ የወይዘሮ አስካለች የቤት ባለቤት እንደሆኑ የማውቃለሁ። እዚህ ቤትም በወር አምስት ሺ አምስት መቶ ብር በጣም አልቅሰ ገንዘብ የለኝም ብለህ የተባበሩም እንደሆኑ አውቃለሁ። የተለያዩ ድቴ መረጃዎች ከፍለህ ከካሜራ ጀርባ የቤቱ ካርታም የተፈራረምክበትም የቤት ክራይ ስላለኝ አምጥቼ ላሳይ ይችላሉ። መሴስ መካድ ልማደ ስለሆነ፣ ምንድነው የምትፈልጉት? ምን ይፈልጋል ሲጀምር አንተ ዝም ነው የጠየቁ እኔ ካንተ አይነት ደርቲ አይነት ሰው ምንም ምፈልጋ አይደል ሲጀ አረ፣ በእግዚአብሔር ፈር እስቲ፣ ዲያንተ ዝና አይደለም እኮ ሚስት መታሱ አግባኝ ስትል አይደለም እንቢ ያልካት እኮ አንተ ነው። ጎትኩ ተየ ሰው ህይወት ይያበላሽ ያለው ኦልሞስት እዚ ቤት፣ እንደው እውነቱን መናገር ካለብኝ አንድ ወይ አንቺ ብቻ ትርሲት ብቻ አይደለችም። ወደ ሀያ ሰላሳ በቀን ውስጥ ከአንድ ሁለት ሶስት የማያንሱ ሴቶች እንደሚመላለሱ አታውቅኝም? እኔንማ ቆሻሻ እንደዚህ አይነት ሴቶች አትካደኝ። ስማኝ፣ አትካደ እኔን እንደዚህ ለመዋሸት ምጥር ሰው አትሁን። ቤት ውስጥ ሀያ ሰላሳ የሚመላለሱ ሴቶች አሉ። ይኸውልህ እኔ እሷ ከሄደች በኋላ እሷ እንማውቅ ምክንያቱም ደግሞ ስትመጣ እሷንም እነግራታለሁ። ብቸኝነት አምስት ዓመት ሙሉ በጣም ከዘን ከማለት ሲጀመር እኔ ወይኗ በእንደዚህ አይነት ማይንድ ያለ ሰው እኔ አንተ እንኳን ለመንገር ልሞክር ይቅርና አንተ ጋር ራሱ ባትደርስ ደስ ይለኛል። እውነት ለመናገር ይህንንም ቪዲዮ ወይኗ ስለምታየው ምን አይነት ፊሊንግ እንደሚኖራት እኔ ወይኗ አይ አም ሶሪ። እንግዲህ ምንም ልልሽ አልችልም። ለማንኛውም ግን ሲጀመር እንዳንተ ማንም ሊረዳ አይችልም። እንኳን ሰው ፈጣሪ ጋር ራሱ ይቅርታ ብጠይቅ ፈጣሪ የሚረዳ አይነት ሰው አይደለም እንደ ራስን ፑሻ ተረጋጋ፣ ሲጀምርልኝ ነው። አንተ ቀልድ ነው እንዲያስከው የህይወት ቀልድ አይደለም። ሲጀመር እዚጋ እንደዚህ እንድትበሳጭ እጅን ፊት ላይ ስላደረክ ምናምን የምፈራ ሰውኝ አይደለሁም። እኔ በየትኛው በህግም ደረጃ፣ በጉልበትም ደረጃ፣ በምንም ደረጃ እስከ የትኛውም ጥግ የሚሄድ አይነት አቅም ያለኝ ሰው አሁንም እንድትመልስ የምፈልገው አንድና አንድ ጥያቄ እኔ አሁንም እያልኩ ያለሁት ሰላሳ ሀያ ምን የምትለው ሴቶች አላውቅም። እሷ ከሄደች በኋላ ያወቅኳትንም እሷን እሱን አብረን ምናየው ስመኝ እሱን አብረን ምናየው ጉዳይ ይሆናል ሴት እንደማታ፣ ግን አሁንም ልጠይቅ የምፈልገው ጉዳይ ምን መሰለህ? የልጅቷን ሁለት ነጥብ ምናምን የሚጠጉ ገንዘቦች የት አደረክ? ነገርኩ እኮ። በቃ አሁን ይኸው እቤት ሰርቼበታለሁም እንትን ብዬ ተሷ ጋ ምን ያጠፋ ነው። ዝም በል ውሻ። ቆሽ ምን አልበላሽም እንዴ? እንዳልበላ እንደዚህ አክት የምታሳዩ ክፍት አፈን። ይሄ ደግሞ ጭራሽ ከአንተ የምፈልገው አፈን ሞልተህ እንዲ ትላለን። ምን ሳታረግ እንደነበር እኮ ታውቀዋለህ። በደላሹን አታውቂውም አንቺ። አንተ ነህ የበላኸው ቢገባ ከሃዲ። ተረጋጊ። ትርሲት ተረጋጊ። ጭራሽ ከሱ እንድትሆን ደስ ይለኛል እ ተረጋጊ። ተረጋጊ። ይሰማኛል። አሁን እንድትነግረኝ የምፈልገው ይሄ ቤት

ብቼን እስከሆንኩ ድረስ በዚህ ባህሪ መቼም ከብቸኝነት አትወጣምሽ መቼም። ስለዚህ አንዴ አስወሪኝ ስ ማል ጥልቅ ጥቅ እያልሽ እንትን ያትበኝ ሀሳቤን ላስረዳው ለሱ። በዚህ ልኩ ተረጋግተ በዚህ ልኩ ኮንፊደንስ ኑሮ ማውራት መቻል ማለት በጣም እድለኝነት ነው። እግዚአብሔርን እኔ ምን አይነት ማይንድ እንዳለ አላውቅም። ኤንዌው መናገር የምፈልገው ነገር ካለ ማስረት እድሜ ዘመኑ ሙሉ በማስመሰል ስለኖረ ምንም አይከብደውም። አሁን ገና ገና ሆናለች። የሰማሽ ወድሜ ዘላለም ነው አትበ አሁን እኔ ላስረዳክ። በደንብ ከእሷ ጋር በስህተት ነው የተዋወቅኩት ብያለሁ። አንተ ራስህ ስህተት አለህ እንዴ? አዳምጪኝ። ምንድን ነው አዳምጥ እንዴ? እኔ እኮ ዝም አንቺ ስታወሪ እኮ እኔ ዝም ነው እያልኩ ያለሁት ግን፣ እኔ ብቻዬን እስከሆንኩ ድረስ ብቻዬን አልሆንም ብዬ ነው ተስዋጋንትን ያልኩት እና ደግሞ እሷም ከውጭ ተመጣች። ከእሷ ጋር በደንብ እንደምትረዳኝ ስለማቅ እንዲህ ምን ማለት ነው? ፍቅረኛ ይሄ ከውጭ እንኳን ደህና መጣሽ። አንቺ እስከምመጪ አምስት ዓመቱን ሴት ይዤ ነበረ አልጋ ላይ ተኝቼ ነበረ፣ ማግጬብሽ ነበረ፣ ወስልቼብሽ ነበረ፣ እና ተቀበይኝ ልትላት ነው? እውነቱን ተተናገርኩ፣ እውነቱን መናገር ነው። በኢየሱስ ምን ምን አይነት ማይንድ። ስለዚህ አሁንም እኮ እያልኩ ያለሁት አሁንም የእሷን ብር ያረኩትም ብቼን አደለም ያጠፋውት እኔ እኔ እንጃ እኔ ያመሀል አይምሮ ምርመራ ምናምን የሚያስፈልግ ከሆነ ወይ ሆስፒታል መሄድም እናስመርምሬ ጭንቅላት። በቃ አሁን ተረዳኝ እየተረዳኝ አይደለም። እኔንም እንትን አትበለኝ። በቃ ስጀመር ብርም ካልክም የእሷን ብርም ካልክም ብቼን አደለም ያጠፋውት ሰውዬ ተረዳኝ። ሲጀመር እኔ ከማንም ጋር አጥፋ እኮ ታዲያ ለምንድን ነው ታዲያ ብሽተኛ ነህ ምናምን እያልክ እኔን እንትን እምትሉ የምታወራው ነገር እንዲህ ብር አጠፋኸው እ ሰማን ቃል ሲጀመር እኔ እንዲህ እጅን ያመናጨክ የምታወራኝ ዓይነት ተራሱ አይደለም ደግሞ ይህን ክስተት እንዳትደግመው ብትጠነቀቅ ይሻላል ሲቀጥል እንደዚህ ከውጭ ሀገር ስመጣ ሴት ደርቤብሽ ነበረ ገንዘብሽ የለም ብትላት ምንድን ነው እች ሴትስ አምስት ዓመት የተቃጠለች አምስት ዓመት ሰው አገር ማታውቁ አገር ሄዳችሁ የለፋችሁ ምንድን ነው ፍቅረኛ ብላ የምታምንልህ ገንዘብ የምልክልህ ምንድን ነው ምን መልስ ይኖርሃል? ለእሷ ያለውን ነገር በደንብ ነግራታለሁ። በቃ እንደምትረዳኝ እርግጠኛ ነኝ። እሺ የገንዘቡን ጉዳይ የምኑን ጉዳይ ተወው። እሺ የሴቶቹ ጉዳይስ ከእሷ ውጭ ሴት ሌላ ማን አለ? ምን ሆነህ ነው አንተ አቷሴኝ። በእናትህ አንተ በሽታ አለ እኮ። የምን በሽታ ነው እንዴ? ተሷ እኔ እሷን ነው ማቁ። እባክህ አትካደኝ። እኔ እየካርኩ አይደለም ማቆ፣ አንድ ሴት ብቻ ነው ከዛ ከሷ አሷ እንደ ሄደች ነው ተሷ ጋር የተዋወቁ ነው በቃ። እሺ ለማንኛውም አንድ ሴት ነው የምታውቀው። እሺ፣ ኤኒዌይ ትርሲ ትራሽን አደረጋጂ። አሁንም ሌላ ሰርፕራይዝ ሊኖረኝ ይችላል። ያን ሰርፕራይዝ ይዤ ልምጣ። ሰርፕራይዝ ብለህ ምን አይነት ሰርፕራይዝ ታመጣለህ? እሱን አብረን የምናየው ጉዳይ ነው።